ኢትዮጵያ የባህር በር ያጣችበት መንገድ የዓለምን ሕግ የጣሰ መሆኑ ተገለጸ። በአማራ ክልል የደረሰ የጤፍ ሰብል ያለብክነት እንዲሰበሰብ እየተሰራ ነው ተባለ። በሸገር ከተማ 331 ትምህርት ቤቶች የተማሪዎች ምገባ ተጠቃሚ መሆናቸው ታወቀ። ከውጭ ዞራን ማምዳኒ አዲሱ የኒውዮርክ ከንቲባ ተደርገው ተመረጡ። ሰላም ጤና ይስጥልን ውድ የሐሳብ ወዳጆች፣ ከሀገር ውስጥና ከውጭ የመራረጥ ናቸውን ዜናዎች እናስደምጣችኋለን። ከዜናዎቹ ጋር አብሬያቸው የምቆየው ቴድሮስ ብርሃኑ ነኝ። ቀዳሚ ወዳደረግነው ዜና እናልፋለን። ኢትዮጵያ የባህር በር ያጣችበትን መንገድ የዓለምን ህግ የጣሰ መሆኑ ተገለጸ። የታሪክ ምሁርና ተመራማሪ ፕሮፌሰር አደም ከሚል የባህር በር ከማጣታችን በላይ ያጣንበትን መንገድ የዓለምን ህግ የጣሰ የሞራል ልዕልናንም የሚፈታተን ሕዝብን ያገለለና የወቅቱን ፓርላማ ውሳኔ የዘነጋ የግለሰቦች የጭካኔ ውል ነው በማለት ተናግረዋል። ስምምነቱ የሀገርን ላንቃ ዘግቶ ዓመታት መቆጠራቸውን የገለጹት ፕሮፌሰር አደም ካሚል የታሪክ ድርሳናት ሲገለጡ ኢትዮጵያ የቀይ ባህር ንግስት እንደነበረችና በቀይ ባህር የአፋር ግመሎች ውሃ ሲጎነጩ እንደነበርም ጠቅሰዋል። ፕሮፌሰሩ ወቅቱን ሲያስታውሱ የኢትዮጵያ የንግድ መርከቦች ያለ ከልካይ ተንጎም አለዋል። ወዲህ ደግሞ የኢትዮጵያ የባህር ኃይል የበርካቶች ትዝታ ሆኗልም ሲሉ ገልጸዋል። በግለሰቦች ውል የባህር በሯ ሲቆለፍባት የአፋር ግመሎች ልክ እንደ ሰው አንብተዋል በማለት የተናገሩት ፕሮፌሰር አደም ካሚል የኢትዮጵያ የንግድ መርከቦች እንደታገቱና የባህር ኃይሉም እንደተበተነ አለ ብለዋል። ቀይ ባህርና ኢትዮጵያ የአንድ ሳንቲም ሁለት ገጽታዎች እንደነበሩ የሚያነሱት የታሪክ ምሁርና ተመራማሪው ባለፉት ጊዜያት ያመቅረቱ ህዝብን እንደ ግርሳት እያቃጠለ ይገኛልን ብለዋል። የቀይ ባህርን ጉዳይ ከዚህ በፊት በነበረው ስርዓት ማንሳት ነውር ተደርጎ ይወሰድ እንደነበር የታሪክ ምሁሩ የገለጹት ሲሆን አሁን ላይ ያ ሁኔታ ያከተመለት ጉዳይ ሆኗል ብለዋል። በተመሳሳይ ዜና መንግስት የባህር በር ማግኘትን የህልውና ጉዳይ ማድረጉን እንደሚደግፉ የባህር ዳር ከተማ ወጣቶች ተናገሩ። መንግስት የኢትዮጵያን የባህር በር ጥያቄ ምላሽ እንዲያገኝ አጀንዳ ማድረጉ የሚበረታታና የሚደነቅ መሆኑን የገለጹት የከተማዋ ወጣቶች በዚህ ጉዳይ ላይ የድርሻቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። ወጣቶቹ አይነኬ የነበረው የባህር በር ጥያቄ በለውጡ መንግስት መነሳቱ ያጣነውን መብት ለማስከበር ከፍተኛ መነሳሳትን ፈጥሯል በማለት የተናገሩ ሲሆን ኢትዮጵያ በአፍሪካ በሕዝብ ብዛት ሁለተኛ ሀገር እንደመሆኗ ከባህር በር ተገላ የሚፈለገውን ፈጣንና ቀጣይነት ያለው እድገት ማስመዝገብ አዳጋች እንደሚያደርገው አስታውቀዋል። ኢትዮጵያ ከባህር በር መገለሏ የወጣቱን ተጠቃሚነት በእጅጉ የሚጎዳ መሆኑን ጠቅሰው አሁን እንደ ሀገር የተነሳው የባህር በር የማግኘት ጥያቄ በዘርፉ ኢኮኖሚ ቀጥታ የመጠቀም ተስፋችን ያለመለመነው ሲሉም ገልጸዋል። የባህር በር አጀንዳው በፍጥነት እንዲሳካ ሰላምን ከመጠበቅ ጀምሮ አስፈላጊውን ትብብርና ድጋፍ ማድረግ እንደሚገባም ወጣቶቹ ተናግረዋል። የባህር በር አጀንዳ እንደ ታላቁ ህዳሴ ግድብ ሁሉ ሀገራችን በጀመረችው መንገድ እንደሚሳካ ጥርጥር እንደሌላቸው ገልጸው ከውጭ ሀገራት ጋር ያለንን የንግድ እንቅስቃሴ ለማሳለጥ የባህር በር ጉዳይ ወሳኝ በመሆኑ በመንግስት የተሰጠው ትኩረት የሚደነቅና የሚበረታታ ነው ብለዋል። ከቀናቶች በፊት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለተነሳላቸው ጥያቄ በሰጡት ማብራሪያና ምላሽ የባህር በር ጉዳይ ህጋዊ፣ ታሪካዊና ኢኮኖሚያዊ ጥያቄ መሆኑን ማንሳታቸው ይታወሳል። የወደብ ጥያቄን አስመልክቶ አስተያየታቸውን የሰጡት የባህር ዳር ከተማ ወጣቶች ኢትዮጵያ በህዝብ ቁጥር ብዛት፣ በቀጠናዊ አዋሳኝነቷ፣ በህጋዊ ማዕቀፎችና በታሪካዊ ዳራዎች የባህር በር የመጠቀም መብት እንዳላት የተረጋገጠ ነው ብለዋል። በዚህም የተጀመረውን ዲፕሎማሲያዊ አካሄድ ይበልጥ በማጠናከር በህጋዊ መንገድ የእድሉ ተጠቃሚ ለመሆን መረባረብ ይገባናል ሲሉም ወጣቶቹ አሳስበዋል። የባህር በር የኢትዮጵያን ኢኮኖሚ ይበልጥ በማነቃቃት ፈጣንና ቀጣይነት ያለው እድገት ለማስመዝገብ የጎላ ፋይዳ እንዳለው ገልጸው ለወጣቶችና ሴቶች የስራ እድል በመፍጠርም ኢኮኖሚያዊ ተጠቃሚነታቸውን እንደሚያሳድግ ተናግረዋል። በአማራ ክልል የምርት ብክነትን በሚቀንስ መንገድ የደረሰ የጤፍ ሰብልን ለመሰብሰብ እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። የቢሮው የሰብል ልማትና ጥበቃ ዳይሬክተር የሆኑት ዶክተር ማንደፍሮ አስላከ በመኸር እርሻ 900 ሺህ ሄክታር መሬት በጤፍ ሰብል መሸፈኑን ገልጸው አሁን ላይ የጤፍ ምርት እንደየአካባቢ ሁኔታ መሰብሰብ መጀመሩን ተናግረዋል። ኃላፊው አክሎ ምርቱ ከብክነት በጸዳ መልኩ እንዲሰበሰብ አስፈላጊው ክትትልና ድጋፍ እየተደረገ ነው ብለዋል። አርሶአደሩ የደረሰን የጤፍ ምርት የእርጥበት መጠኑን በጠበቀ ሁኔታ በጥንቃቄ መሰብሰብ እንዳለበት ያሳሰቡት ዶክተር ማንደፍሮ አስላከ በተለይም ወቅቱን ያልጠበቀ ዝናብ ምርቱ ላይ ጉዳት እንዳያደርስ አስፈላጊውን ጥንቃቄ ማድረግ እንደሚገባ ተናግረዋል። የግብርና ባለሙያዎች ጤፍ በብዛት በሚመረትባቸው አካባቢዎች ለአርሶ አደሩ የግንዛቤ ማስጨበጫና ክትትል የክትትል ስራ እያከናወኑ እንደሚገኙም አስታውቋል። በኦሮሚያ ክልል ሸገር ከተማ 331 ትምህርት ቤቶች የተማሪዎች ምገባ ተጠቃሚ መሆናቸው ተገለጸ። በኦሮሚያ ክልል ሸገር ከተማ ተጨማሪ 331 የመንግስት ትምህርት ቤቶች የተማሪዎች ምገባ መርሃ ግብር ተጠቃሚ መሆናቸውን የከተማ አስተዳደሩ ትምህርት ቢሮ አስታውቋል። በከተማዋ በሚገኙ የመንግስት ትምህርት ቤቶች ቀደም ሲል የተጀመረው የተማሪዎች ምገባ መርሃ ግብር ተጠናክሮ መቀጠሉን የቢሮ ኃላፊ አቶ ፒራኪያ ካሳሁን ተናግረዋል። ኃላፊው አክለውም ከተማ አስተዳደሩ ባሳለፍነው ዓመት 267 የቅድመና አንደኛ ደረጃ የመንግስት ትምህርት ቤት ተማሪዎችን በመርሃ ግብሩ በማካተት ተጠቃሚ እንዲሆኑ ማድረጉን ገልጸዋል። በዘንድሮ ዓመት ወደ ትምህርት ስርዓቱ በተካተቱ 64 አዳዲስ የመንግስት ትምህርት ቤቶች የሚማሩ ተማሪዎችን የምገባ መርሃ ግብሩ ተጠቃሚ ማድረግ መጀመሩንም አቶ ፊራኪያ ካሳሁን አስታውቀዋል። በዋናነት የተማሪዎችን የምገባ መርሃ ግብር ተደራሽ በማድረግ የመማር ማስተማር ስርዓቱን በማጠናከር የተማሪዎችን እውቀትና ክህሎት በማሳደግ ረገድ ትኩረት ተሰጥቶ እየተሰራ መሆኑን የቢሮ ኃላፊ ተናግረዋል። አቶ ፊራኪያ ካሳውን አክሎም በአጠቃላይ በከተማዋ በሚገኙ ከአንድ ሺህ በላይ ቅድመና አንደኛ ደረጃ ትምህርት ቤቶች የሚማሩ ከ379 ሺህ በላይ ተማሪዎችን የመርሃ ግብሩ ተጠቃሚ ለማድረግ መሰራቱን አስታውቋል። ክቡራትና ክቡራን የሀሳብ ወዳጆቻችን የሀገር ውስጥ ጉዳዮቻችንን አጋርተናችሁ አበቃን። አሁን ደግሞ ከዓለም አቀፍ ከተሰሙ ጉዳዮች አንድ የመረጥነውን ጉዳይ አስከትለን እነግራቸዋለን። ዛህራም ማምዳኔ አዲሱ የኒውዮርክ ከንቲባ ተደርገው መመረጣቸው ተሰምቷል። አደም ያሲን በዝርዝር ይነግረናል። ዞሀራም አምዳኔ አዲሱ የኒውዮርክ ከንቲባ ተደርገው ተመረጡ። የ34ት ዓመቱን ትውልደ ኡጋንዳዊ ዞህራን ማምዳኒ የቀድሞውን የኒውዮርክ ገዢ አንድሬ ኮሙን በማሸነፍ የኒዮርክ ከተማ ከንቲባ ሆነው በትናንትናው ዕለት ተመርጠዋል በዩጋንዳ የተወለዱት እስከ ሰባት ዓመታቸው በደቡብ አፍሪካ የኖሩት በሰባት ዓመታቸው ወደ ኒውዮርክ ከተማ የሄዱት ዞህራን ማምዳኒ የኒውዮርክ ከንቲባ ተደርገው መመረጣቸውን ተከትሎ መነጋገሪያ ሆነዋል የዲሞክራት አባል የሆኑት የፓርቲ አባላቸውን አንድሪ ኮሞን በማሸነፍ አፍሪካዊና የእስልምና እምነት ተከታይ ሆነው ለመጀመሪያ ጊዜ የኒውዮርክ ከንቲባ ተደርገው የተመረጡት ዞራ ማምዳኒ የእሳቸው መመረጥ በዘመናዊ የአሜሪካ ፖለቲካ ታሪክ ውስጥ ከትላላቅ የፖለቲካ ድንቅ ክስተቶች መካከል አንዱ እንደሆነ እየተገለጸ ይገኛል። የዞራ ማምዳኒ መመረጥ ከስምንት ነጥብ አራት ሚሊዮን በላይ ህዝብ ለሚኖርባት ኒውዮርክ ከተማ በታሪክ ትልቁ ውጤት እንደሆነና ለከተማዋ ኢኮኖሚና ባህላዊ ጠቀሜታ እንደሚኖሩ ተገልጿል። የቀድሞው የኒውዮርክ ግዛት ገዢ የነበሩት አንድሪ ኩሞ ማምዳኒ ምርጫውን በማሸነፋቸው ምክንያት የእንኳን ደሳለህ መልእክታቸውን አስተላልፈውላቸዋል። አንድሬ ኮሞ ለማምዳኒ እንኳን ደስ አለ መልእክታቸውን በማስተላልፋቸው ምክንያት ደጋፊዎቻቸው ተቃውሞ ያስነሱባቸው ቢሆንም ኮሞ ድርጊቱ ትክክል አለመሆኑን ለደጋፊዎቻቸው መልእክታቸውን አስተላልፈዋል። የዞራ ማምዳኒ መመረጥ ተከትሎ መልእክታቸውን ያስተላልፉት የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ መጪው ጊዜ ብሩህ ይመስላል በማለት ያስታውቁ ሲሆን ነገር ግን አሁን ፓርቲው ብዙ የሚቀር ስራ አለ በማለት በኤክስ ማህበራዊ ድረገጻቸው ላይ አስታውቀዋል። ራሱን ዲሞክራሲያዊ ሶሻሊስት በማለት የሚገልጸው ማምዳኒ ከወራት በፊት በአሜሪካ ምድር የማይታወቅ የነበረ ቢሆንም ለማህበራዊ ፕሮግራሞች በገባው ቃል መሰረት የመራጮችን ቀልብ መግዛት እንደቻለ በርካታ የውጭ መገናኛ ብዙሀኖች ዘግበዋል። ከምርጫው በኋላ መልእክታቸውን ያስተላለፉ ዞራ ማምዳኒ የፖለቲካ ስርወ መንግስትን አፍርሰናል በማለት ተናግረዋል። የኒዮርክ አዲሱ ከንቲባ ተደርገው የተመረጡ ዞራ ማምዳኒ ለድላቸው በርካታ ሰዎችን ያመሰገኑ ሲሆን ከእነዚህም ውስጥ የየመን፣ የሴኔጋል፣ የኡዝቤክስታንና የኢትዮጵያን ዜጎችንም አመስግነዋል። ከምርጫው በኋላ መልእክታቸውን ያስተላለፉ ዞራ ማምዳኒ በህዝብ ደህንነትና በስራ ፈጠራ ላይ ትኩረት አድርገው እንደሚሰሩም ተናግረዋል። የዞራ ማምዳኒን ድል ተከትሎ መልእክታቸውን በኤክስ ገጻቸው ላይ ያስተላለፉት ሴናተር ሳንደርስ የኒውዮርክ ከንቲባ ተደርገው የተመረጡ ዞራ ማምዳኒ ከምርጫው በፊት በህዝብ አስተያየት ጥናት መሰረት ለከንቲባነት ለመመረጥ የአንድ ፐርሰንት እድል ብቻ እንደነበራቸው አስታውቀዋል። አሜሪካን ዳግሞ ወደ ሀያነት መመለስ የፈለጉት ዶናልድ ትራምፕ ዲሞክራቶች በሚያስተዳድሩባቸው አካባቢዎች በሚገኙ ፕሮጀክቶች ላይ የፌዴራል ድጋፎችንና የገንዘብ ድጎማዎችን ለመቀነስ በተደጋጋሚ ጊዜ ሙከራ ሲያደርጉ እንደነበረም አልጀዚራ ዘግቧል። ዞራም ማምዳኒን ከንቲባ አድርጋ የመረጠችው ኒዮርክ በዘንድሮ ዓመት 74 ቢሊዮን ዶላር ከአሜሪካ መንግስት ድጋፍ ማግኘቷን አልጀዚራ በዘገባው ላይ አስፍሯል። ትናንት ምሽቱን በደጋፊዎቻቸው ከፍተኛ ሙገሳ ሲቀርብላቸው የነበሩ ዞራ ማምዳኒ የተሻለ ቀን መጥቷል በማለት የተናገሩ ሲሆን ወላጆቼ የዛሬውን ሰው እንደሆነ አድርጋችሁ ሰርታችሁኛል በማለት ምስጋናቸውን አቅርበዋል። የተከበራችሁ የሀሳብ ሚዲያ ወዳጆች ለዛሬ መራርጠን የያዝናቸው የሀገር ውስጥና የውጭ መረጃዎች እነዚህ ነበሩ። ከማጠናቀቃችን በፊት ዋና ዋና ጉዳዮችን እናስታውሳችሁ። ኢትዮጵያ የባህር በር ያጣችበት መንገድ የዓለምን ሕግ የጣሰ መሆኑ ተገለጸ። በአማራ ክልል የደረሰ የጤፍ ሰብል ያለ ብክነት እንዲሰበሰብ እየተሰራ ነው ተባለ። በሸገር ከተማ 331 ትምህርት ቤቶች የተማሪዎች ምገባ ተጠቃሚ መሆናቸው ታወቀ። ከውጪ ዛሃራ ማምዳኒ አዲሱ የኒውዮርክ ከንቲባ ተደርገው ተመረጡ። ውድ የሐሳብ ቤተሰቦቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። ከመረጃዎቹ ጋር ቴድሮስ ብርሃኑ አብሬያችሁ ቆየው። ጤና አይስጥልን